ዳኒ አባባ ሞቷል ብሎ እያስበ እየተጨነቀ ነበረ ማለት ነው። ምክንያቱም እንግዲህ ህቲና ወረቀት አሰርታለች አባባ ሞቷል የሚል እሱ ደግሞ አባባ እንዴት ሞተ ማለት አጠገቤ ነበረ ታስረን ነበረ አብረን እኔ እንደፈታሁት ታስታውሳለሁ፣ እንዴት ኑ ሆነው እሱ የሞተው ብቻ፣ በጣም ግራ በመጋባት ውስጥ ነበረ ማለት ነው። እንግዲህ አባባ ከየት መጣ ሳይባል አፈፋርጎቹን ይዞ ዳኒ ብሎታል ማለት ነው። ይሄ በጣም ደስ የሚል ነገር ነው። እንግዲህ ቴና ደግሞ ወረቀት አሰርታ ነበረ፣ ያልሞተውን ሰውዬ ሞቷል ብላ በሐሰት። እኔ ገረመኝ የአጋቹ ድርቅና ነው። አጋቹ እንግዲህ እንደገደለው ማለትም አባባ እንደሞቱ ሞቱ፣ እሱ እንደገደለ ተናግሯል። አሁን ላይ ቴና ስታይ ደነገጠች፣ ቆመችበት፣ ራሷን አታውቅም ማለት ነው። በጣም ነው ክርር ያለችው። እንግዲህ እነሱ በእሷ ምክንያት አንዴ ራስ ሲሰጡ፣ አንዴ ሲታስሩ፣ አንዴ ብዙ ነገር ሲሆኑ ነበረ በተለይ አባባና ዳኔ ማለት ነው አሁን ላይ ግን በጣም እሷ ነች የደነገጠችው ገንዘብ ለመካፈል አርቲፊሻል ወረቀት አሰርታ ነበረ ማለትም ፌክ የሆነ እንግዲህ ያኔን ፌክ ወረቀቷን ታቅፋው ትኖር ማለት ነው ምክንያቱም ያልሞተውን ሰውዬ ሞቷል ብላ ነው አሰርታ የነበረው ማለት ስለዚህ ይሄም እቅዷ አልተሳካላትም ቲና ሁሌም የሆነ ነገርን ታስባለች ያልሆነውንም የሆነውንም በማሰብ ደከመች ባዘነች። ነገር ግን ሊሳካላት አልቻለም ማለት ነው። የቴና መጨረሻ ያሳየኝ ነው መቼም ዘንድሮ። በነገራችን ላይ ይህን ፌክ ወረቀት ካሰራች አሰርታ እንግዲህ ቤት ሄዳም አባባ እኮ ሞተ፣ አባዬ አባዬ አባዬ አባዬ በጣም ነው ታስቅ። ምን ያልቻለችበት ሲጀመር ምንም ማስመሰሉን ምንም አልቻለችበትም። አንደኛ እሷ ማስመሰሉን አልቻለችበትም። ሁለተኛ ትሁት የሰራችውን ታውቃለች። አባባን እንዳስመለታችሁ ስለምታውቅ አራታ ስቂ ብላታለች። ሶስተኛ ነገር ደግሞ ወዳኒም በጣም ነው ማለት ይገርሙ። እንዴት ግን ሞተ እንዴት ብቻ በጣም ድንግራ አለው። ካሊብ ግን ትንሽ ያው መቼም የልጅ አንጀት አደለ፣ አባዬን እውነት ላጠው ነው እንዲህ አባቴን እውነቷን ሆን እንዴ? ብሎ ፈርቶ ነበር። አታሟርቻንች፣ ሟርተኛ፣ ሂጂ ከዚህ ብሏታል ማለት ነው። እንግዲህ እሷ ወይኔ አባዬ፣ ወይ አባዬ ስትልም ሊያምኗት አልቻሉም ማለት ነው። ሁለቱም ትሁትና ካሊብ ተነጋግረዋል ማለትም፣ ካሊብ እውነቱን ልንገርህና አባዬ አልሞተም፣ ምንም አልሆነም፣ ምንም አላለም። ዳኒና አቴና ግን እንደ ሞት አድርገው ነው እያሰቡ ያለው። ስለዚህ እንደ በፊተኛ ማስመሰላችን መቀጠል አለብን። ይህንን የምናደርገው ላባዬ ደህንነት ሲባል ነው ብላ ሰቃ ቀድማ ማለትም አስቀድማ ስለነገረችው፣ አታስመሲ አንቺ አስመሳይ፣ አታሟርች አንቺ ሟርተኛ ብሎ ከቤት አስወጥቷታል ማለት ነው። እንግዲህ ትሁትም እሱን አረጋግተዋለች። ማለትም ካሌብ ተረጋጋ እንደ እስካሁኑ ማስመሰል አለብን፣ ምክንያቱም አባዬ አደጋ ላይ ነው ያለው። አሁንም አደጋ ላይ እንዳይወድቅ የእኛ ማስመሰል ግዴታ ነው፣ ግድ ማስመሰል አለብን ብላ ትሁቴ እንግዲህ ካሌብን አረጋግተዋለች ማለት ነው። እሱም ከተረጋጋ በኋላ ቲና ማስመሰሏን ቀጥላለች። ዳኒንም እያሳመነችው ልክ አባባ እንደሞተ እንደገና ደግሞ ሬሳውን ማለትም አስከሬኑን ግዴታ ገንዘብ ካልከፈሉ መውሰድ ስለማይችሉ ቢያንስ ዜንማ ልጆቹ ራሳቸው ናቸው መክፈል ያለባቸው። ከከፈሉ በኋላ ገንዘቡን ከፍለው ሬሳው ከመጣ በኋላ ሰውየው ከተቀበረ በኋላ እኔ ገንዘቤን ካሊ በቀበላለው ምክንያቱም ሰውየው ሞተዋል። ይህ አስመስክር ያለውኝ ይህ ወረቀት። ዳኒ በገንዘብ ሁሉን ነገር ማድረግ ትችላለች። የግናነኝ አይደል እያለች እንግዲህ ራሷን ስትቆልል ነበረ። በጣም የሚገርመው ግን ትጀምራለች፣ ምንም ማድረግ ግን አትችልም ማለት ነው። አባባ በህይወት አሉ። ስለዛ፣ አሁን ላይ ግን አባባ መጥተው ዳኒንችን ሲይዙት፣ ዳኒን ለራሱ ደንግጠዋል። ምክንያቱም መንፈስ ነው ወይስ አባዬ ነው? ምክንያቱም ሙቷል ብለዋለች አቴና ይህ ቦታ ሰው ይመጣል ወይስ እንዴት ነው ብሎ እሱም ደንግጦ ነበረ። በተለይ አጋቹ ካለበት ራሱን አቅም ራሱን በድጋሜ ስቷል። በነገራችን ላይ ይህ አጋች የማይረባ ነው። ሲጀመርም ጥሩ ነው እንኳን የማይረባ ሆነ። ለምክንያቱም ለአባዬ በጣም ጠንካራ የማይተኛ ወዴትም ወዴትም የማይሄድ ቢሆን ኑሮ ትሁት ልታስመልጠው አትችልም ነበር ትሁት ያስመለጠችው ምን በማድረጉ ነው ነፈዝ በመሆኑ ነው ማለት ነው እና ነፈዝ ነው ያጋች ያልገደለውን ገደ ያለው ብሎ ጭራሽም ገንዘብ ጭማሪ የሚፈልግ የቴና ወዳጅ ማለት ነው ያው እንደ ቴና በሉት ቴና እንግዲህ በማጭበርበር ሆነው ማለት በቃ ጭብርብር አድርጋ ሰውን በማጭበርበር ነው የሰው ገንዘብ የምትፈልገው ይህ አጋችም እንደዛው ነው እንግዲህ ሰውን አጭበርብሮ አወና አብዶ ድጋሜ ገንዘብ ሊወስድ ከሷ ላይ ይህን ያክል መከራውን የሚያየው ማለት ነው። ለስርቆት ነው መከራውን የሚበላው እንደዚህ እና ያልሞተውን ሰውዬም ሞቷል ብሎ አሟርቶበታል። እሱም ቲናም ማለት ነው፣ ሁለቱም ናቸው ያሟርቱት በአባባ ላይ። በነገራችን ላይ ዳኒ ግን እውነቱን ያቃል። ማለት ምን ብሏታል? እኔ ግን ቲና ልቤ በጭራሽ አልሞተም እያለኝ ነው ይህ ሰውዬ አልሞተም ታይ ተረጋጊ ቢላትም ቲና ባለመረዳቷና ባለመስማቷ ድጋሜ ጉድጓድ ውስጥ ገብታለች። እንግዲህ ካሊብ ግን በጣም ነው የደነገጠው ማለትም ትሁት ካሌብ አባዬ ምንም አልሆነም። እነዚህ ዝም ብለው አሁንም እንደ ሞት አርገው ነው የሚያስቡት፣ ግን ለደህንነቱ ሲባል ጥሩ ቦታ ነው ያለው ስትለው አሁኑኑ ካልወሰድሽኝ ብለዋል። በነገራችን ላይ ካሌብ በጣም ችኩል ነው፣ ነገሮችን ያበላሻል። በጣም ነው ነገሮችን የሚያበላሽው። ለምን በጣም ይፈጥናል። አሁንም ደግሞ አባዬ የነገራት ለትሁት ምን ብሎ ነው? አደራሽን ለዳኒ ለካሌብ እንዳትነግሪው ብለዋት አባዬ ይህን ያለው እንግዲህ፣ ካሌብ ልጁ ነው፣ ይጨነቃል፣ ይጠበባል። ያውቃል እኮ ግን ልጁ እንዳይጨነቅበት ሳይፈልግ ቀርቶ ሳይሆን ነገር ግን ሳያስበው ይነግራታል፣ ለቲና ሳያስበው። አንቺ ሟርተኛ አባት እኮ አለ፣ እኔ ለራሴ አግኝቼዋለሁ ቢል በመሀል አስባችሁታል። ስለዚህ እንደዛ እንዳይል ነው። እና ትሁትም ሁሉንም ነገር ማስተካከል ስለምትችል ምን ብለዋለች? ካሌብ እመነኝ፣ አባዬ አለ እንደነገርኩ ነው እኔ ከታሰረበት አውጥቼዋለሁ አሁን ላይ ያለው ጥሩ ቦታ ነው። ነገር ግን መረጋጋት አለብን፣ ምክንያቱም ጠላቶቹ ብዙ ናቸው። ስለዚህ በጠላቶቹ ፊት ራሱ እስኪገለጥ ራሱ እስኪቆም ድረስ እኛ ግን ምንም ማድረግ የለብንም። ይሄ የአባዬ መልእክት ነው። በተለይ የዜናን መጨረሻ ማየት አለብን። አሁን እኮ ሞተዋል ብላ ብዙ ነገር ልታረግ ትችላለች። ስለዚህ ተረጋጋ። እንግዲህ እንደዚህ እያረጋጋችሁ ያለችው በጣም የሚገርመው ነገር ልጅ ያልሆነች ልጅ ናት፣ ማለትም ትሁት እንደ ልጅ ቢያይዋትም ግን የቤት ልጅ አይደለች፣ እውነታው ማለት ነው። እንግዲህ ካሌብ የቤቱ ልጅ ነው፣ ግን በጣም ጅላጅል ነው። በእውነት በጣም ጅላጅል። ለአባቱ እንኳን አባቱ የሚለውን ነገር እንኳን በስርዓቱ ማለት እንዴት ነው በብልሃት በሲስተም የሚሄድ ልጅ አይደለም ካሌብ። በጣም የሆነ ዝም ብሎ ደስ እንዳለው ነው እና በጣም በጣም ማለት ነው ምንድንን በለው የሆነ ወልፎ ነገር ነው ካሌብ እውነት ለመናገር። ለዚህም ነው አባባ ምንም ነገር ሲያደርጉ ልጅ አንድ ነገር ከማድረግ በፊት ቀድመህ ነገ ምን ይሆናል ብለህ አስብ እያሉ ደጋግመው ሲነግሩት እንሰማለን። ግን ያናስቦ አያደርግም ካሌብ። ያናስቦ የሚያደርግ ቢሆን ኑሮ ማለት ነው አሁን ላይ ከቲና ማለትም ከትሁት ይልቅ እሱ ማስተዋል ይችል ነበረ ምክንያቱም ግን ትሁት እየነች እያሰበች እና በጣም እያስተዋለች ነገሮችንም። እሱም እንዳለው ቢሆን እኮ እስታሁን ድረስ ምንድነው ሊያደርግ የሚችለው ቲናን ያግታት ነበረ። አሁንም ሲል ነበር። ዛሬ እኮ ሙሉ ቀን አልመጣች። ብትመጣ ኑሮ ማስቀ ዋንሳ በላት ነበረ። መውለው አስሬ የሚገርመው ማቴሪያሉ ምናምን ገዛዝቶ ነኝ ማለት ገዛዝቶ እየጠበቃት ነበር ሊያግታት እና ሊያስራት። ግን ይሄ ነው እንደሚጠቅመው ላባዬ ሲባል አይደለም። ለአባባ የሚጠቅመው ትሁት ያደረገችው ሲስተም ነው። ትሁት እንግዲህ በሲስተም ነው የተመራችው። ገንዘቡን ረስታ ሄዳ ነበረና፣ ስለዚህ ገንዘቡን ላቀብልሽ በሚል ሙድ እንደዚህ ነው። አሁን ላይ በጣም ሲስተመኛ ካልሆነን እንበላለን፣ ከጊዜው ጋር መሮት ነው። ስለዚህ እሷም ገንዘብ አደለ የፈለገችው፣ ገንዘቡ ደግሞ በዛ ያለ ነው። ስለዚህ አባባ ደግሞ እንደታሰረ ማለትም እሷ እንዳገተችው ሰምታለች። ስለዛ ትሁት ያደረገችው ነገር እርምጃዋ በጣም ደስ የሚል ነው። እና ገንዘቡን ከሰጠቻት በኋላ ከኋላ ከኋላ ቀስ ቀስ ቀስ እያለች ነው የተከተለቻት እና እንግዲህ ቀስ ቀስ ቀስ ብላ ተከትላት ተከታትላት ምን አድርጋለች? ቀጥታ ቦታውን አይታለች። ቦታውን ካየችን በኋላ ጠብቃ ሰውየው ማለትም ዳኒ እጃቸው እጁን ከፈታ የራሱን ከፈታ በኋላ አባባን ፈታ። አባባን ፈትቶ ሊወጥ ሲሉ ነው እንግዲህ ሰውየው መጥቶ እነሱን ሲደበድብ፣ እሷ ከኋላ አንድስ የሚያክል ግንድ አንስታ ጭንቅላቱን ፈርከሳ ጥለዋለች ማለት ነው። እና እንደዚህ በማድረጓም እና አባባ ማለትም አባባ ሊያመልጥ ችሏል። በነገራችን ላይ ዳኒ አብሮ ይወጣ ነበረ። ግን ትሁት እንዴት ታደርግ አትችልም ሁለቱንም መያዝ እንደ አኒ ዳኒ ብትለውም አልሰማም አለ። ድጋሚ ከዛ በላይ ከጠራች ግን ምን ሊሆን ይችላል? አጋቹ ሊነቃ ይችላል። አጋቹ ከነቃ ደግሞ ጉዳቸው ፈላ ነው። ስለዚህ ነው ትሁት አጋቹን እንዳይነቃ ብላ ያው ዳኒን ተታዊ ሄደችው። እኔ የገረመኝ ዳኒና አጋቹ ነበሩ። ከዛ አጋቹ እንዴት ብሎ ሄዶ ነው ቲና ስትመጣ ዳኒ ብቻ ነው የነበረው እና እንግዲህ ዞሮ ዞሮ ዳኔም ያዋሽተዋልኝ እሷን ምክንያቱም ካልሆነማ ልታስገድለው ትችላለች። የቲናን ጨካኝነት መቼም ሁላችንም የምናውቀው ጉዳይ ነው ማለት ነው። እና አባባ ግን በጣም ነው ደስ ያሉኝ። በእውነት ይመቻቸው፣ በጣም በጣም ማለት ነው እኔ እንደዚህ አይነቱን ነገር እኔ አሁን ይህንን ነገር ልበቀል ወይስ ለፈጣሪ ልስጠው ብለው አስበው አሰላስለው አውጥተው አውረደው ልበቀል ብሎ ከዚህ በፊትም እኮ ብዙ ነገር ነው የምታጠፋው ና በጣም ብዙ ማለት ነው። ብዙ ነገር እያደረገች እንኳን አልተበቀሏትም። ስለዚህ ለፈጣሪ ልስጠው፣ ፈጣሪ እንዳደረገ ያደርጋቸው በማለት እንግዲህ አባባ አሳልፎ ለፈጣሪ ሰጥቷል ጉዳዩን። እና እዚህ ጋር ግን ዳኒን ሲያገኘው በጣም ነው ደስ ያለው። ለዳኒም እንግዲህ የተሰጠው ነገር አለ፣ ምክንያቱም ሰው የሰራውን ነው የሚያጭደው። እና ዳኒ ምንም እንኳን ከቴና ጎን የሆነ ቢመስልም ነገር ግን ከአባባ ጎን ነበረ። ምክንያቱም አባባን የፈታው እሱ ነው። ስለዚህ ባለ ውለታ ከሞት መንጋጋ ምንም እንኳን ቴና ብታወጣኝም፣ አንተም ከስራት የፈታህኝ ልጄና ናበል ውለታህን ምረሳ እንዳይመስል ብሎ አባባ እንግዲህ ዳኔን ወስዶታል ማለት ነው። ዳኔን ወስዶ ወደ ቤት ዳህኒ የሚፈልገው አላማና እቅድ አለው። ቅዱ ደግሞ ኢዱ ናት። ሌላው ደግሞ አላማው ገንዘብ ነው። ገንዘብ ካገኘ ኢዱዬን አግብቶ መኖር ይፈልጋልኝ። ስለዚህ ኢዱዬን አግብቶ ለመኖር ደግሞ ገንዘብ ያስፈልገዋል። አባባ ደህና ገንዘብ ሰጥተውታል ማለት ነው። እናም አባባ እንግዲህ ደህና ገንዘብ ሰተውት ከሄደን ጋርም አስታርቀውታል ማለት ነው። ይሄ በጣም ደስ የሚል ነገር ነው። እኔ በጣም ከምንም በላይ ደስ ያለኝ ነገር እየበደለችው ቲናን አባባ ምንም ነው ያላላት። እዚህ ጋር ግን ስታየው በጣም ነው የገረማት። ድጋሚ አስይዛ ድጋሚ የምታስገድለው ደስታዋ ነበረ፣ ነገር ግን አትችልም። ምክንያቱም አባባን ያገኘችበት ቦታም ሰዎች ያሉበት ብዙ ቦታ ማለት ብዙ ሰው ያለበት ቦታ ስለነበረ ምንም ማድረግ አልቻለችም። ድጋሚ እንዴት አርጌ ነው የሚይዘው? እንዴት አርጌ ነው የማስይዘው ይህንን ሽባ ሰውዬ እያለች ነበረ። ምክንያቱም ያሰበችው ያቀደችው አልተሳካላትም። ይሄ ሆኖ ምክንያት ደግሞ እንግዲህ አባባ በማስተዋላቸው ነው በማስተዋላቸው ነገ ምን ባደርግ ከመጀመሪያው ምን ላደርግ ሲቀጥል ምን ላደርግ እያሉ በማሰባቸው ነው። ግን የፈሩት ነገር ነው የደረሰው። እውነት ለመናገር ቲናና ዳኒን ከዚህ በፊትም ከቤት ለማስወጣት ካል በየ ጊዜው ነበር ይውጡ የሚለው ነገር፣ ግን አባባ ለምንድን ነው ያላስወጣቸው? ይህንን ፈርቶ ነበር። ውጭ ላይ ከሆኑ የሚያደርጉትን አናውቅም፣ እዚሁ ከሆኑ ግን የሚያደርጉትን እናውቃለን ብለው ነበር። ዞሮ ዞሮ እዚሁ ሆነውም ግን የሚያደርጉትን አላወቁም፣ የፈሩት ደርሷቸው ነበረ። በቶት ላይ ግን ድነዋል ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል? ቲና ትታሰራለች አባባ አሳልፈው ይሰጧታል ወይስ ለእግዚአብሔር ሰጠው ብለው እንዳሉ ለዛው ሰጠው ማለትም ተበቃይ አምላክ በቀላት ብለው ሊተዋት ይችላሉ ወይ የሚለውን በቀጣይ ይዤላቸው የሚመጣ ይሆናል ማለት ነው ለዛሬ ይዤላቸው የመጣሁት ይህን ይመስል ነበረ በቀጣይ ፓርት እስክንገናኝ ሰላማችሁ ይብዛ በያላችሁበት ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ ለማዘዝ አይደለም ለማስታወስ ያክል ነው ባይ ባይ ቤተሰቦች ይሄ